ግን ከሁሉም በፊት እኔ ያልገባኝ ነገር ዶክተር ሆኖ አልተባለም እንዴ? ዶክተር ጉዱ አንዳርጋቸው ዘረኝነት ምን ያክል እንደሚያዋርድ ብሔርተኝነት ምን ያክል አዘቅት ውስጥ እንደሚከት ብሔርተኝነት ግርማ ሞገስ እንደሚነሳ ዶክተሬቱ ውሸት ነበር። የኢትዮጵያን ህዝብ ለማታለል የተማረ ይግደለኝ ስለሚል የኢትዮጵያ ህዝብ በዚህ የብሔርና የዘር ፖለቲካ ለማትረፍ የሚፍጨረጨሩት እንደ ጉዱ አንዳርጋቸው በስተርጅና እድሜያቸው ጎዳና ላለመውጣት አገራቸው ላይ ቁጭ ብለው ተከብረው መኖር ሲችሉ ይሄ ሰውዬ ሲማር የነበረው የፓርኪንግ ሎት ዶክትሬት ነው የመኪና ጥበቃ ዶክትሬት በጣም የሚገርመኝ አሁን ገዱን አንዳርጋቸውን አሁን አብቹ ጋር የሚወዳደረው አብቹን የሚታቸው አብቹን በሽግግር መንግስት አስወግዶ መጥቶ የኢትዮጵያን ስልጣን የሚይዘው በዚህ የፓርኪንግ ጥበቃ ጭንቅላቱ ነው የኢትዮጵያ የውጭ ጉዳይ ሚኒስትር ሆኖ ኢትዮጵያን ወክሎ ስለ አባይ ግድብ ሂዶ በተከራከረበት ሀገር ላይ ኢትዮጵያ ባለስልጣን በተባለበት ሀገር ላይ ምን አለ? ሀገሩ ላይ ቢሰራ ዝቅ ብሎ ገበሬ የሆኑ ቢሰራ ሀገሩ ላይ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ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 ልዩ ፕሮግራም ነው ይዤላችሁ የቀረብኩት። ከእናንተ ጋር እየተወያየን ቆይታ የምናደርግበት ፕሮግራም ይኖረናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ፣ እንዲሁም ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። አንድ ለየት ያለ ፎቶግራፍ አገኘሁኝና ሰሞኑ ሶሻል ሚዲያ ላይ ሲዘዋወር ይሄ ፎቶግራፍ እውነት ነው ወይስ አርቲፊሻል ኢንቴሊጀንስ በአይ የተሰራ ነው? ምንጉድ ነው ብዬ ገብቼ ብዙ ነገር ቼክ ለማድረግ ሞከርኩኝ እናንተም አይታችሁታል ብዬ አስባለሁ። ይህን ፎቶግራፍ ፎቶግራፍና ያቶ ገዱ አንዳርጋቸው ፎቶግራፍ ከውጭ ጉዳይ ሚኒስትርነት ከብሔራዊ ደህንነት አማካሪነት በአንድ ጊዜ ወደ ፓርኪንግ ሎት ጠባቂነት የተሸጋገሩት የኢትዮጵያ ባለስልጣን የነበሩት የሆነ ዘመን ላይ እኚህ ነበሩ። አቶ ጉዱ እንዳርጋቸው ይባላሉ። ይሄ ፎቶ እውነት ነው ወይ? እንደው አርቲፊሻል ኢንተለጀንስ ነው ወይስ እንደው የራሳቸው የእውነት እንደው ፓርኪንግ እየሰሩ ነው? የሰውዬ የሚለውን ነገር ብዙ ቦታ ገብቼ ቼክ ለማድረግ ሞከርኩ። በተለያዩ አፕሊኬሽኖች ለማየት ሞከርኩኝና አንድ፣ ሁለት፣ ሶስት፣ አራት የአይ አፕሊኬሽኖች ገብቼ ቼክ ለማድረግ ሞከርኩኝ። ነገር ግን የሚያሳዩት በሙሉ አርቲፊሻል ኢንተለጀንስ እንዳልሆነና የአቶ ገዱ አንዳርጋቸው ፎቶግራፍ መሆኑን ነው የሚያረጋግጡት አፕሊኬሽኖቹ። ውሸት ነው፣ ኤአይ ነው የሚል ሰውም አላየሁም። በተደጋጋሚ የተለያዩ ሰዎችን ፔጅም ለማየት እየሞከርኩኝ ነበርና ውሸት ነው የሚል ሰው አላጋጠመኝም። እሳቸውም ውሸት ነው ብለው አልጻፉም እና ምን ማለት ነው? እንዴት ነው በአንድ ጊዜ እንደዚህ ከኢትዮጵያ መንግስት ከፍተኛ ባለስልጣንነት ወደ አሜሪካ ፓርኪንግ ሎት ጠባቂነት የተሸጋግሩት አቶ ጉዱ እንዳርጋቸው፣ የእሳቸው ጉዳይ አያልቅም። የሰው ልጅ በዚህ ልክ በራሱ ጊዜ የተሰጠውን እድልና ቦታ ጊዜና እድል ሁኔታ የገጠመለትን በራሱ ፍቃድ አልፈልግም ብሎ ገፍቶ ሂዶ በዚህ ልክ ራሱን ሲያዋርድ እንደማየት የሚያሰቅቅ ነገር የለም። ግን ከሁሉም በፊት እኔ ያልገባኝ ነገር ዶክተር ሆኖ አልተባለም እንዴ? ዶክተር ጉዱ አንዳርጋቸው ዶክተር ገዱ እያሉ ሲጽፉ ነበር። እነዛ የማርገጃው ለቅሶ ላይ የነበራቸው ስብሰባ ላይ በተደጋጋሚ ስንመለከት ዶክተር ገዱ ዶክተር እኔ ማን ነው ዶክተር ገዱ እያልኩ ስፈልግ ለካሳቸው ናቸው፣ ፎቶአቸው አለ ከስር ዶክተር ገዱ ይላል። ይሄ ሰውዬ ሲማር የነበረው የፓርኪንግ ሎት ዶክትሬት ነው፣ የመኪና ጥበቃ ዶክትሬት መኪና ማስገባት ማስወጣት፣ ይሄ የነበር ዶክትሬቱ አቶ ጉዱ አቶ ጉዱ አንዳርጋቸው ይሄ የነበረው የዶክትሬቱ ስንጠብቅ የነበረው አቶ ጉዱ አንዳርጋቸው ከመቼው በአንድ ጊዜ ዶክተር ሆኑ ብለን ሲገርመን፣ ከዶክትሬት ደግሞ በአንድ ጊዜ ተወርደው ተፈጥፍጠው የፓርኪንግ ጠባቂ ትኬት ቆራጭ ዶክትሬቱ ውሸት ነበር። የኢትዮጵያን ሕዝብ ለማታለል የተማረ ይግደለኝ ስለሚል የኢትዮጵያ ሕዝብ የውሸት የሌለ ትምህርት ይዛችሁ መታችሁ ከየቦታው የምትገዙትን ዶክትሬት፣ እንደው ቢያንስ መግዛት እንኳን አልተቻለም አቶ ጉዱ? በተለያዩ ዩኒቨርሲቲዎች እኮ ይሸጣል፣ ዲግሪ፣ ዶክትሬት እናውቃለን። መግዛት አልተቻለም። እዛ የእርሶ ዶክትሬት የመኪና ጥበቃ፣ የፓርኪንግ ዶክትሬት ነበር። የኢትዮጵያን ሕዝብ በዚህ ልክ ነው እያታላላችሁት፣ እየሸወዳችሁት የምትኖሩም ይመስላችሁ። እስከ መቼ ታታላላችሁ? የሰው ልጅ በዚህ እድሜው ወደ ፈጣሪ ቀርቦ ንስሐ ገብቶ ላጠፋው ጥፋት ተጸጽቶ ከዚህ በኋላ ቀሪ ዘመኑን በይቅርታና በአስተማሪነት በሸምጋይነት መኖር ሲገባው፣ እንደገና በውሸት ህዝብ እያታለሉ የሌለ ዶክትሬት፣ የሌለ ትምህርት፣ የሌለ ዕውቀት እንደዚህ ነገ ከነገ ወዲያ ፀሐይ በፀሐይ በጠራራ ገሃዱ ጉዱ ሊገለጥ ለምን ያስፈልጋል? እንደዚህ አይነት ውሸት። በስተርጅና ሰው እድሜው በጨመረ ቁጥር ቢያንስ መዋሸትን ማስቀረት የለበትም እንዴ? ቢያንስ በገዱ አንዳርጋቸው እድሜ ላይ የደረሰ ሰው የዚህን ያክል ውሸት ውስጥ ይገባል ብሎ ማሰብ በራሱ እኮ በጣም ይቀፋል። በዛ ላይ እኔ አሁን ስለ ስራ ክቡርነትና ስለ ስራ የበታችነትና የበላይነት አይደለም እያወራ ያለሁት። ስራ ክቡር ነው ምናምን፣ አዎ ክቡር ሊሆን ይችላል ክቡር ነው። ስራ ስራ ይከበራል። ማንኛውንም አይነት ስራ የሰው ልጅ አክብሮ መስራት አለበት። በዛ ደረጃ ፓርኪንግ የሚሰሩ ሰዎችንም ቢሆን እኔ ክብር አለኝ ለሁሉም ቢሆን። ነገር ግን የኢትዮጵያ የውጭ ጉዳይ ሚኒስትር ባለስልጣን የነበረ የኢትዮጵያ የደህንነት የኢትዮጵያ ጠቅላይ ሚኒስትር የደህንነት አማካሪ የነበረ ሰው በራሱ ጊዜ የተሰጠውን እድል ገፍቶ ወደ ዘረኝነት አረንቋ ገብቶ ከዛ መጨረሻው የውጭ ጉዳይ ሚኒስትር ሆኖ ኢትዮጵያን በወከለበት አገር መኪና መጠበቅ ሆነ። ይሄ ክብር ነው የኢትዮጵያን ገጽታ የሚያሻሽለው የአቶ ገዱ የሥራ ክቡርነት መገለጫ። ተሰደህ ሂደህ በስደት በስተርጅና እድሜህ ከስልጣን ወርደህ ያውም ወደ ዘረኝነት አረንቋ ገብተህ አገርህ ላይ ቁጭ ብለህ በሽምግልና ጋቢህን ለብሰህ መጦር ስትችል በዘረኝነት አዘቅት ውስጥ ተዘፍቆ ይሄ ሰውዬ አሁን በዚህ እድሜው ፓርኪንግ እየጠበቀ ከዛ የስልጣን ደረጃ ዶናልድ ትራምፕ ጋር ቁጭ ብለው ስለ ኢትዮጵያ በመከረበት ሀገር መኪና ሲጠብቅ መታየት ክብር ነው። ደግሞ አንድ ደንቆሮ አለ፣ ደረጀ ሀብተወልድ የሚባል አንድ በየጊዜው ድድብናው እየጨመረ የሚሄድ ፍጥነቱ ራሱ ወደ ድንቁርና እየገባበት ያለው ጥልቀት የሱ ደግሞ በጣም ይገርማል። እኔ ዶክተር ገዱ ይሄ ፎቶ የእሳቸው ትክክል ከሆነ አለ እንዳውም ለእሳቸው ያለኝ ክብር ይጨምራል አለ ደንቆሮ ደንቆሮ ምን ክብር ያውቃል? ሲጀመር ባንዳ፣ የባንዳ ልጅ ስለ ሀገር ፍቅር ስለ ሀገር ፍቅር ምን የሚያውቀው ነገር አለ? የሀገር ክብር፣ የሀገር ፍቅር ለእናንተ ምን ቦታ አለው? ሲጀመር አታሉ እንጂ እናንተ አጭበርብሮ አንተም እኔና አብይ እያልክ እየጻፍክ አጭበርብር። እነገዱ አንዳርጋቸውም፣ ዶክተር ዶክተር ጉዱ ዶክተር ገዱ እየተባሉ የኢትዮጵያን ህዝብ እያታለሉ የሚኖሩ ይሄ ነው የእናንተ እውቀት። ይሄ ነው የእናንተ የእናንተ የሀገር ፍቅርና የህዝብ ክብር መጨረሻው፣ ይሄ ነው መገለጫው። እንዴት የሰው ልጅ በዚህ ፍጥነት ላይ ከፍታ ላይ የነበረ ሰው በዚህ ደረጃ ወደ ታች ሊወርድ የቻለበት ምክንያት ምንድን ነው? አሁን ገዱ አንዳርጋቸውን በሰው አገር በስተርጅና እድሜ በስደት በዚህ ደረጃ ተዋርዶ ፓርኪንግ መስራት ውርደት ነው አላልኩም። ወደ ሌላ ነገር የሚያዞሩ ሰዎች ስላሉ ነው የምደጋግመው። ገዱ አንዳርጋቸው የኢትዮጵያ የውጭ ጉዳይ ሚኒስትር ሆኖ ኢትዮጵያን ወክሎ ስለ አባይ ግድብ ሂዶ በተከራከረበት ሀገር ላይ ኢትዮጵያ ባለስልጣን በተባለበት ሀገር ላይ ምን አለ፣ ሀገሩ ላይ ቢሰራ ዝቅ ብሎ ገበሬ የሆነ ቢሰራ ሀገሩ ላይ ያ ነው የስራ ክቡርነት የሚገለጸው። አየህ ሀገር ላይ ቁጭ ብለህ በስተርጅና እድሜህ አይ ቤት አልቀመጥም ብሎ ገዱ አንዳርጋቸው አሁን የፈለገውን አይነት ስራ አገሮ ላይ ቢሰራ የሚከበርም እንጂ የሚናቅ ሰው ነገር ግን እንዲህ የወረደው እንዲህ የዘቀጠው ይሄ ሰውዬ የዘረኝነት አረንቋ ውስጥ ገብቶ ተተብትቦ ነው ከትልቋ ከፍታ ዙፋን ላይ ከኢትዮጵያ ዙፋን ላይ ወርዶ ወደ ፓርኪንግ ጠባቂነት የወረደው ራሱ በገባበት የዘረኝነት በሽታ ነው። መጨረሻቸው እንደዚህ መሆኑ ያሳዝናል። በጣም የሚገርመኝ አሁን ገዷን ያደርጋቸው አሁን አብቹ ጋር የሚወዳደረው አብቹን የሚታቸው አብቹን በሽግግር መንግስት አስወግዶ መጥቶ የኢትዮጵያን ስልጣን የሚይዘው በዚህ የፓርኪንግ ጥበቃ ጭንቅላቱ ነው። ኢትዮጵያ አሁን በዚህ ሰውዬ እሱ በሚመራው ፖለቲካ እሱ በሚመራው የሽግግር መንግስት ነው። አብቹን ከገዱ አንዳርጋቸው ጋር የምታወዳደሩት፣ አሁን ገዱ አንዳርጋቸው ስለ አብቹ የማውራት የሞራል ብቃት አለው። አብቹ እኮ የትም ዓለም ላይ ቢሄድ ጭንቅላቱን አከራይቶ መኖር የሚችል ምርጥ አእምሮ ያለው ወጣት ኢትዮጵያዊ ነው። ይቺን የዘር ፖለቲካ ኮ ለምን እንደምትፈልጓት አሁን በደንብ እየገለጣችሁ ልመጣችሁ። ይቺ የብሔር ፖለቲካ እና የዘር ፖለቲካ ይቺ የእርስ በርስ ግጭት በኢትዮጵያ ሰማይ ስር ከጠፋች እንደነገዱ አንዳርጋቸው አይነት እንደነደረጃ ሀብተወልድ አይነት እንደሌሎቹ ማንም እንደናንዳርጋቸው ጽጌ አይነት መጨረሻቸው ፓርኪንግ ጠባቂ መጨረሻቸው ምናልባትም ምናልባትም ደግሞ ሆምለስ ተብለው በአሜሪካን ሀገር የጎዳና ተዳዳሪ ሊሆኑ የሚችሉበት እድል በጣም ብዙ ነው። በዚህ የብሔርና የዘር ፖለቲካ ለማትረፍ የሚፍጨረጨሩት ነገዱ አንደርጋቸው በስተርጅና እድሜያቸው ጎዳና ላለመውጣት አገራቸው ላይ ቁጭ ብለው ተከብረው መኖር ሲችሉ፣ በኢትዮጵያዊነት ከፍታ ወጣቱም አዛውንቱም አክብሯቸው አንቱ ብሏቸው መኖር ሲችሉ፣ የዘረኝነት ትብታብ ውስጥ ገብተ የሰው ልጅ በስተርጅና እንደዚህ ይቀላል ደግሞ እኮ ራሳቸውን ችለው እኮ ቢቀሉ ምንም አይደለም እኮ። መተው አሁን የኢትዮጵያን ስልጣን አብቹን የመሰለ ታላቅ መሪ የተቀመጠበትን ዙፋን እንደገና ወደ ፓርኪንግ ሎት ወደሚጠብቅ ሰውዬ ጭንቅላት አወርደው ኢትዮጵያ በዚህ ሰውዬ ጭንቅላት ልክ በሚደራጅ የሽግግር መንግስት ትመራለች ተብሎ ሲታሰብ እንዴት ነው ህዝቡንና ሀገሪቱን የሚያስቧት እነዚህ ሰዎች ለራሳቸውም ክብር የላቸውም። ለራሱ ክብር የሌለው ሰው ደግሞ ሀገርም ህዝብ ማያቀ የሀገርም ፍቅር የሀገርም ክብር የሚያውቀው ነገር የለም። በአጠቃላይ ግን አቶ ገዱ አንዳርጋቸው ከነበረበት የስልጣን ማማ ከነበረበት ከፍታ ወርዶ ያውም ተከብሮ በሄደበት ትልቋን ኢትዮጵያ ወክሎ በሄደበት ሀገር ላይ መጨረሻ አዘቅት ላይ ወርዶ የዚህን ያክል ተዋርዶ መመልከት ዘረኝነት ምን ያክል እንደሚያዋርድ፣ ብሔርተኝነት ምን ያክል አዘቅት ውስጥ እንደሚከት፣ ብሔርተኝነት ግርማ ሞገስ እንደሚነሳ በስተርጅና ዕድሜ እድሜ እንደዚህ ቀላል እንደሚያደርግ ቀትረ ቀላል ሆነ እንድትታይ እንደሚያደርግህ ከገዱ አንዳርጋቸው መማር ይቻላል። እንኳን ይህንን ለማየት በቃችሁ። ለናንተ ለናንተ ውርደት ነው፣ ለኛ ደግሞ ማረጋገጫ ነው። ዘረኝነት የት ድረስ እንደሚያዋርድ እና ይህንን ነው ማለት የምፈልገው አቶ ገዱ አንዳርጋቸው መጨረሻ ላይ ሊሆን የሚችለው ነገር እኔ ስገምት ይቺን የዘርና የብሔር ፖለቲካ መጥፊያዋም እየደረሰ ስለሆነ ኢትዮጵያ ምድር ላይ ከዚያ በኋላ ምን እንደሚሆኑ እነዚህ ሰዎች መጨረሻቸውን አብረን የምናይ ነው የሚሆነው። ገዱ አንዳርጋቸው ግን በእርግጠኝነት እንደ ታየ ቦጋለ እባካችሁ እርዱኝ ብሎ ሲለምን የምንመለከትበት ጊዜ ሩቅ አይደለም። ዘረኞችና ብሄርተኞች በዚህ ደረጃ እየተዋረዱ ስንመለከት ደግሞ ኢትዮጵያዊነት እንዴት አይነት ኩራትና ግርማ ሞገስ እንዳለው ስለሚያረጋግጥልን እኛ ደስ እያለን እንመለከታቸዋለን። የዛሬ አቶ ገዱ አንዳርጋቸውን የተመለከተው ፕሮግራሜ ይህን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ፣ በሀሳብ የበላይነት የሚያምን፣ እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያም